በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለእርሱ ምንም የሆነ የለም። ሕይወት በእርሱ ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃንስ ወደ ዓለም የመጣው ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም።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 ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጅ እርሱ ገለጠልን እንጂ እግዚአብሔርንስ ከቶ ያየው የለም። አይሁድ አንተ ማነ ብለው ይጠይቁት ዘንድ ካህናትንና ሌዋውያንን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪያስ አንተ ማነ አንተ ኤልያስ ነህን ብለው ጠየቁት። አይደለሁም አለ። እንኬ አንተ ነቢዩ ነህን አሉት። አይደለሁም አለ። እንኪያስ አንተ ማን ነህ? ለላኩንም መልስ እንድንሰጥ ስለ ራስህ ማን ትላለህ አሉት። እርሱም ነቢዩ ኢሳያስ እንደተናገረ የእግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፀኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስ ካልሆንክ ኤልያስንም ካልሆንክ፣ ነብይንም ካልሆንክ ለምን ታጠምቃለ? ብለው ጠየቁት። ዮሐንስን መልሶ እንዲህ አላቸው፣ እኔ በውሃ ጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከኔ በኋላ የሚመጣው ከኔ በፊት የነበረው የጫማ ጠፍር ልፈታ እንኳን የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲሆነ እንዲህ። በማግስቱም ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስ ክርስቶስን አይቶ እንዲህ አለ። እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከእኔ አስቀድሞ ነበርና። እኔ አላውቀውም ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውሃ ላጠምቅ መጣሁ። ዮሐንስም ምስክርነቱን እንዲህ ብሎ ተናገረ፣ መንፈስ ቅዱስ ከሰማይ እንደ እርግብ ወርዶ በራሱ ላይ ሲቀመጥ አየው። እኔም አላውቀውም ነበር፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠም እርሱ ነው አለኝ። እኔም ራሴ አይቻለው፣ እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና፣ ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሚው መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መታችሁ ዩ አላቸው። ሄደውም የሚኖርበትን አዩ። ያን ዕለትም እስከ አስር ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም መጀመሪያ ወንድሙ ስምዖንን አግኝቶ በትርጓሜው ክርስቶስ የሚሉት መሲህን አገኘነው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስም ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ከይፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድሪያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አገኘነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን? አለው ፊልጶስም መተህ አለው ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ ስራዊ ላይ ይህ ነው አለ ናትናኤልም በየት ታውቀኛለህ አለው ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለህ አይቼሃለው አለው ናትናኤልም መልሶ መምህሮይ፣ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልሁ አመንህን፣ ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው።